ሰላም አለይኩም ውድ ቤተሰቦች፣ ዛሬም የምገኘው ጅዳ ሻራ መኮረና ሀላል ስጋ ቤት ነው። እንደምታወት በደንብ ይታያል። ዛሬ በድጋሚ የመጣሁት ከኢትዮጵያ የበግ ስጋ የፍየል ስጋ አለ ብያችሁ ነበረ። ብዙዎቻችሁ በውስጥ እየጠየቃችሁ ነበረ፣ በኪሎ ስንት ነው እያላችሁ ነው። በዚሁ ልንገራችሁ ብዬ ነው። የበግ ስጋ ከነደሪባው ኪሎ 38 ሪያል ነው። የፍየል ስጋ ከነደሪባው አሁንም ያል ነው። የበሬ ስጋ ከና ጥንቱ ደሪባውን ያካተተ ኪሎ 27 ያል ነው። የበሬ ስጋ አጥንት የሌለው ኪሎ 40 ያል ነው። ጽድት ያለ የኢትዮጵያ ስጋ ነው። አድራሻ ጅዳ ሻራ እንዲሁም ደግሞ ሀምደንያ አላቸው። እንዲሁም መድና ቦታቸው በጣም የታወቀ ትልልቅ ድርጅቶች ናቸው። ስጋው እንደምታዩት በጣም የሚያምር ፍሬሽ ስጋ ነው። እየሄዳችሁ ከዚህ ግዙ። በጣም ነው የሚያምረው። ይሄ እንግዲህ ከአይን በላይ ምንም የለ። በጣም የሚያምር ስጋ ፍሬሽ ከኢትዮጵያ የሚመጣ ነው። ይሄ ክብዳ ነው። እንዲሁም ደግሞ እርግዞች ከአማራሽ ጫጓራ ምናምን እዚህ ጋር ግዙ። ይሄ ፍሬዘር ውስጥ እየቀረጽኩ ነው። በጣም ጥራታቸውን የጠበቁ የኢትዮጵያ ስጋ ምንም ጥርጥር የለውም። የሄዳችሁ ግዙ። ያምራል በማየት እራሱ የሚታወቅ ነው ማለት ነው። ይሄ ደግሞ ዶሮ ነው። አንዷ አስራ አምስት ሪያል ናት። ሀቂቃ ገና ስትገቡ የቤቱ ጽዳት በጣም ነው የሚያምረው። ከስጋው ከመድረሳችሁ በፊት ይሄው እንደምታዩት ይሄ ነው ቦታቸው፣ ሻራ መኮረና። ስልክ ቁጥር አስቀምጥላችኋለሁኝ፣ ሎኬሽንም አስቀምጣለሁ። በዛ እየሄዳችሁ ግዙ። እንደምታዩት ይህንን ይመስላል ማለት ነው። ላይክ ሸር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደምታዩት በጣም አሪፍ አሪፍ የኢትዮጵያ ጽድት ያለ ስጋ አዲስ እየወረደ ነው። እመኑኝ፣ ተአኮራችኋለሁ። እየሄዳችሁ ግዙ፣ እኔንም አበረታቱኝ። አመሰግናለሁኝ። ስልክ ቁጥር አስቀምጣለሁኝ፣ ሎኬሽን አስቀምጣለሁኝ። መልካም ሁሉም መኝላ